እንዴት ውላችሁ እንዴት አደራችሁ። ስም ያለ ጊዜ ሚዲያ ላይ መናገር አልፈልግም። ማንነቴም ዲስሚስ እንዲሆነ እፈልጋለሁ ማንም እንዳያቀኝ ማለት ማለት ነው፣ ለዚህ መልስ ርሳት የመጣሁ በጠዋቱ በጣም እንዲ ውስጤን አለ ሽቅሽቅ አድጎ ሲያደ ለሊቱ ሙሉ ሲፈቀፍቀ ስላደረ ሳልናገረው ለምን ብዬ ልቃጠል ብዬ ነው። እና እኔ ማለት ነው የማዳም ቅመሞችን ወክላለሁ ብዬ አይደለም የመጣው። የማዳም ቅመሞች ሁለት በሁለት ቦታ እንከፈላለን። አንደኞቹ የማዳም ክኮች ስንሆን አንደኞቹ የማዳም ቅመሞች ነን። የማዳም ቅመሞች ማለት ወንድሞቻቸውን፣ እህቶቻቸውን፣ ቤታቸውን፣ አገራቸውን፣ ወገራቸውን ሁሉን የሚረዱት የሆኑ እኛ ደግሞ ከኮች የተባልነው ደግሞ ለመጣው ማለት ነው ተቡታጀራ ለመጡት ህንዶች ለነሱ ሰርግ ደግሰን እዚያም አምጥተን አብልተን አጠጥተን እንደገና ደግሞ በዲጅ ሌሊቱን ሙሉ ስንቀውጥ አድረን፣ እንዲሁም በጁስ ማለት ነው ጁስ እየጠጣን ሂፖፕ እየበጠበጥን ማለት ነው ሌሊቱን ሁሉ ጠጥተን ወሬ እንጂ የለ በናና የለ ምንም የቀረን የለ፣ እሱን ሁሉ እየበጠበጥን እየጎጠጎጠን ስንጠጣ አድረን ማለት ነው በዛ ላይ ደግሞ መርከብ ላይ ስለነበረ ድግሱ ማለት ነው፣ መርከቡ እየተንቀሳቀሰ በኋላ እየተንሳፈፈ ስለነበር እንዲያለ እያለወሰ ማለት ነው የበላ ነው ሁሉ ታንገታችን እስተወዲያችን እስ ትተራመስ ማለት ነው። እንዲ እየተንጎጫንጎጭን እየተንጎጫንጎጭን እንዲያለ ደስ ብሎን ያደርን ምረቅ ቅናታን መቼም ሚዲያ ላይ ያላችሁ ፖለቲከኛም በሩ ሀገር የምታበሉ ዝብዝቦቹ ከንቶቹ ደግሞ መታችሁ ቅናት ነው መሰለ ምንድ ነው? ለእኛ የኛ የቦታ ጅራ ህንዶቻችን ናቸው ተፈለግን እንዲፈለግን ብናር ምን አገባቸው? ምድረቅናታል እኛ እንደሆነ አብርሽን ሮትን እንወዳቸው፣ ሞተን ነው የምንወዳቸው። ቀጣያለን ደሞ እናስገባችኋለን፣ እናስገባላችኋለን። እኔ አሁን ተዛ መሽክብዬ መዳን መለ ነው ተሚመጣው ደሞዝ ላይ ሶስት ወር ደሞዝ ቀድመሽ ስጭኝ አልኳት እና ተዛ ሰጠኝ። በዛ በለ ልብስ ያን እንደዚህ ሽር ብትን ብዬ ጫማዬን ገዝቼ ወርሳዬን ይዤ ሽርብትንብቅንብእየዛ ነበርኩ ከሰርጉ ላይ የቀረችው ዲጄ ሊናችን እንጂ ከእዛ በተረፈ ሁሉቹም መተዋል። ሁሉቹም የቀረም ያለብ ተቀወጠለት ነው የሚባል ተቀወጠለት። አንዳንዶቹ ጓደኞቻችን ታይት ምንድን ነው በማንገቻ አድርገው መተዋል። አንዳንዶቹ ደግሞ ታኮጫመ በካል ሲሽቅ ብለን ነበር። እንደው ትናንትና ለእኛ ቀናችን ቀን ነበር እና በዚህ እየቀናችሁ አዳሜ እየመጣችሁ ሚዲያ ላይ እናንተም ብሎ ሰገጤ እናንተም ብሎ አበሻ ማለት ድሮም ሰው ሲበላ የሚያንቀው የሚወዘውዘው የሚያቀረሸው የሚያጠረሸው እንዲህ አበሻ ምቀኛ፣ ተንኮረኛ ሸረኛ ሆድ የበሻ የለም። እናታችሁን ነው የምላችሁ። ማንንም አልፈራም። ተፈለጋችሁ ልብ ያለምታ እንሸከሽቃችኋለን። እንዲሁም እናንተም ብሎ እእኛ እንደ ሰገጤ የማነታችሁን ነው። እንዴት ደራችሁ? እንዴት ደገሳችሁ? እንዴት እንደዚህ ያደ ምን አገባችሁ? እኛ ቤተሰቦቻችን ከብቶቻቸውን ይሸጠው ጥርሳቸውን ነቅሎ ቤታቸውን መሬታቸውን ይሸጠው

ይህኛውን እንዲሁም የለበስናቸውን ልብሶች ጃኬቶች እና እነሩታ ና አይም የለበሱትን ልብስ ያሰሩልን አምስት እቶቻችን ናቸው። እንግዲህ እነሱም ደግሞ እነማን ናቸው ካልከኝ፣ ያው ልንገርክ ዜድ ሳዳ፣ በላይነሽ፣ መሬም ና እንዲሁም ሀያት ናቸው። ይህንን ስራ ደግሞ በዋናነት እያመራች የነበረችው ሀያት ነች። እንግዲህ እነዚህ አምስት እቶቻችን ናቸው። ይሄኛውን እና እኛን የለበስነው ሁላችን የለበስነው ልብስ ያሰራችላችሁ ስማቸው እና መጣራቸው ደስሌ ነበር። ዚህም ድሳዋዳ በላይ ነሽ ማሪም እና ሀያት እኔ አላቃችሁ እናንተ የምታቆኝ በጣም በጣም በጣም ነው። ምላችሁ ከልብ እናመሰግናለን ማለት ነው። በማን ነው? በአብርሃም እና በሩተ ነው እንጂ በአብርሃም ብዬ አይደለም። ጋር ን ያጣሁት አራት አመት ጋር ን ያጣሁት በአብርሃም እና በሩተ ብዬ ነው። ዛሬ ላይ መታችሁን የስ ሁሉን ነገር እያደረኩ ያለሁት ምክንያቱም እኔ ያለፍኩበትን ሶስት ወር አራት ወር ብሎ ኢጃዛ የተቀመጥኩት በአብርሃምና በሩት የተነሳ ነው። እንደ እኔ ጠይቋለሁ፣ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ይጠይቀኝ። እኔ ማቲ ማናገር ከፈለኩ ሲጀምር፣ ጥያቄ ካለኝ ደውዬ እጠይቀዋለሁ። አብርሃም ግን አንተን ጥያቄ ልጠይቅክ፣ አንዴ እኔ አብርሃም አንተን ጥያቄ ልጠይቅክ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጭ አንድ ቀን ለዚች አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ ያሉ ደረት እየደቁ በቪዲዮ የመጠኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልም? አይዶንኬር ወደሽ ከተደፋሽ ቢረግጦሽ አይፋል ነአመዳም እያለች ለእናንተ ጎጆ በሙያ ምስል ከግርድና ወጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብረሽ፣ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ጉሩብ ሰብስቤ ምናምን እነሱን ሆዳቸው ወድሞን አበዳን አላድርጎም እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። አስር ሰው ነው የተገኘው። ስለሰሙን ነው አስር ሰው የተገኘው። አብረሽ፣ እኛም እኮ ወንድማችን አንተ ሰርግ ላይም እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድን ነው የብሽሽቅ አደረጋችሁ በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህን ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ እኔ ቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም ያለች ቲቪ እና ቴሌቪዥን ለገዛች፣ ልብስ አረንጓዴ፣ ቢጫ፣ ቀይ ገዝታ ሰፍታ ሰው ሰርግ ላሞቅ ለምትል አይ ዶን ኬር አይመለከተኝም። ነገር ግን አብርሽ፣ እኛም የተቃወምን ጠልት ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር ሄዱ ወይ? ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስ ካብሪ ስለሚመለከተ እውነት፣ አንተ አረብ ሀገር የምትወዳቸው አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው። እውነት አንዳንዴ ምን ትላላችሁ መሰላችሁ እኛ ስንረዳ እግዚአብሔር አይንም። ሙድ አትያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምቶ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነሩታ እነማን እነማን ተሰባስባችሁ ማቲ ድራይቨሩን ለእኛ ያዘጋጃችሁትን ፍሪ ድራይቨር ለእነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን፣ የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማሌሽ ላ እኔ እንደሆነ በጊዜ በሬን ዘግቼ ባሌን እቀፍ አርጌ ልጥላለሁ። ይብላኝ ይብላኝ።